አቶ ጌታቸው ረዳ የጠቅላይ ሚኒስትር ዐቢይ አህመድ ማተብ ከነጠቁ አካላት ጋር እንዳይደራደሩ ጠይቀዋል። ጠቅላይ ሚኒስትር ዐቢይ አህመድ ለራሱ የግልና የቡድን ጥቅም ሲባል የሕዝብን ሰላም፣ የፕሪቶሪያውን ስምምነት፣ የአገሪቱን መረጋጋት እንደ መያዣ ከተጠቀመው አካል ጋር እንዳይደራደሩ የክልሉ ጊዜያዊ አስተዳደር ርዕሰ መስተዳደር አቶ ጌታቸው ረዳ ጠይቀዋል። በአሁኑ ወቅት በትግራይ ውስጥ ከሚፈጠረው ትርምስ እናተርፋለን የሚሉ አካላት እንዳሉ የጠቀሱት አቶ ጌታቸው ከነዚህም መካከል አንዱ የኤርትራ መንግስት እንደሆነም አውቃለሁ ሲሉ ገልጸዋል። ክፍፍል ውስጥ በገቡት የውሃት ክንፎች ምክንያት ቀውስ ውስጥ የገባው የትግራይ ክልል ጊዜያዊ አስተዳደር የሚመሩት አቶ ጌታቸው ረዳም ይህን ያሉት ዛሬ ሐሙስ መጋቢት አራት 2017 አዲስ አበባ ሆነው በሰጡት ጋዜጣዊ መግለጫ ነው። አቶ ጌታቸው ረዳ በሸራተን አዲስ በሰጡት ጋዜጣዊ መግለጫ ላይ በሁለቱ ቡድኖች መካከል የተፈጠረው ቅራኔ ስላስከተለው ችግር ሰፊ ጊዜ ወስደው አስረድተዋል። በአሁኑ ወቅት በትግራይ ክልል ውስጥ እየተፈጠረ አለመረጋጋት የህግ ተቀባይነት ያጣው አንዱ የህዋት አንጃ ጉባኤ አደርጋለሁ ስላለ ደጋፊ ናቸው የሚላቸውን የተወሰኑ ከፍተኛ መኮንኖች በመያዝም እየሰራቸው ያላቸው ስራዎች ምክንያት የተከሰተ መሆኑንም ገልጿልም። ይህን ስርዓት ለማስያዝ በሚደረገው እንቅስቃሴ ውስጥ ያዊ አስተዳደሩ ያለውን አቅም መጠቀም የሚያስችል እድል እንደተነፈገ መምጣቱም አቶ ጌታቸው በመግለጫቸው አስረድተዋልም። ይህም ቡድን የወረዳ የቀበሌና የከተማ ከንቲባዎችን ማተብ እየቀማ መሆኑንም በመግለጽ ከሰዋል። በክልሉ መፈንቅለ መንግስት እየተፈጸመ መሆኑን የተናገሩት አቶ ጌታቸው ይህን ድርጊት የሚያከናውኑ አካላት ርዕሰ መስተዳደርነት ስልጣንን ለመቀበል ከፌዴራል መንግስት ጋር ድርድር ለማድረግ ወደ አዲስ አበባ ሊመጡ ይችላሉ የሚል ግምታቸውንም ተናግረዋል። ምርጫ ቦርድ አላውቅህም፣ ያደረግከውን ጉባኤ አልቀበልም ብሎ ግን ምርጫ ቦርድ ያልከኝን አልቀበልም፣ ስለዚህ ምርጫ አደርጋለሁ ብሎ የወረዳ ማተብ፣ የቀበሌ ማተብ፣ አሁን የከተማ ከንቲባዎችን ማተብ እየለቀመ የሚውል ኃይል ኮስተር ብሎ የጠቅላይ ሚኒስትር አብይ ጋር ልደራደር ነው ብሎ ይመጣል ሲሉ ተደምጠዋል። ይህ አይነቱ አካሄድ ግራ እንደሚያጋባቸው የገለጹት ርዕስ ተመስተዳድሩ ትንሽ ማፈር የሚቻልበት ሁኔታ ቢፈጠር፣ ይህ የማፈር ሁኔታ ጠቅላይ ሚኒስትሩ በደንብ ፈር ቢያስይዙት ጥሩ ነው የሚል እምነት አለኝም፣ ብለዋል አቶ ጌታቸው። ይህን አጋጣሚም ጠቅላይ ሚኒስትሩን ለመገሰጽ መጠቀም እንደሚፈልጉም ለጋዜጠኞቹ ተናግረዋል። ጠቅላይ ሚኒስትሩ ሰላም ለመፍጠር ሲባል ከሁሉም ጋር መደራደር እንዳለባቸው ይገባኛል። ጊዜያዊ አስተዳደሩን በአደባባይ አላውቀውም ብሎ በስርዓት የተሾመን ፕሬዝዳንት፣ የቀድሞ ፕሬዝዳንት እያለ የከተማ ውስጥ የመንግስትን በጀት እየተጠቀመ የሚያምስ ሀይልን በምን አይነት መልኩ ነው እንደ ተደራዳሪ ተቀብለው ሊታይ የሚችለው ሲሉም ጠይቀዋል። የግል ጥቅም የቡድን ጥቅም ሲባል የሕዝብን ሰላም፣ የፕሪቶሪያው ስምምነት፣ የአገሪቱን መረጋጋት እንደ መያዣ ይዞ ከረባት አስሮ እንደገና ለመደራደር የሚመጣ አካል እንደሚኖር አቶ ጌታቸው ረዳም ጠቁሟል። ርዕሰ መስተዳደሩ ምናልባት ዛሬ ከሰዓት በኋላ መጥተው ማተብ ስለነጠቅን መንግስት እንድንሆን ፍቅድልን እንደሚሉ ፍጹም እንደማይጠራጠሩ ሲሉም ለጋዜጠኞች ተናግሯል። እንደዚህ አይነቱ ነውርንም ተግባር አለማስተናገድ መጀመሪያ የፌዴራል መንግስቱ ጣልቃ ገብነት አንዱ መግለጫም ይሆናል የሚል እምነት አለኝም፣ ሲሉ መንግስት ይህን ጥያቄ እንደማይቀበል ያላቸውን እምነትም ገልጸዋል። አቶ ጌታቸው በዛሬው መግለጫቸው የሚመሩት ጊዜያዊ አስተዳደርም የፌዴራል መንግስት በትግራይ ክልል ጣልቃ እንዲገባ በይፋ አለመጠየቃቸውን ተናግረው በካቢኔ ደረጃ ስብሰባን የፌዴራል መንግስት ወደ ትግራይ ይገባል ብለው አለመጠየቅም መጠየቅም አያስፈልግም ብለዋል። እንደ ርዕሰ መስተዳደሩ ገለጻ ይህን ጥያቄ ያቀረበበት አንዱ ምክንያትም ጊዜያዊ አስተዳደሩ የፌዴራል መንግስቱ አካል በመሆኑ ምክንያት እንደሆነም ገልጿል። የፌዴራል መንግስቱን በጋራ ከሌላ ፓርቲ ጋር በመሆን የመሰረተው አስተዳደር አደጋ ላይ ሲወድቅ መከላከያ አለበት ሲሉም ጊዜያዊ አስተዳደሩ የተመሰረተውን የፌዴራል መንግስት ተሳትፎ በሆነበት የፕሪቶሪያ ስምምነት ምክንያት መሆኑንም አስረድቷል። በአሁኑ ወቅት በትግራይ ክልል ያለው የመንግስት አወቃቀር ከሌሎች ክልሎች የተለየ መሆኑን ያነሱት ርዕሰ መስተዳደሩ በመደበኛው አሰራር ክልሎች የፌዴራል መንግስትን ጣልቃ ገብነት የሚጠይቁት በምክር ቤት ወስነው መሆኑን ሁሉንም ጠቅሰዋል። በትግራይ ክልል የፌዴራል መንግስትን ጣልቃ እንዲገባ የሚጠይቅ ምክር ቤትም የለም፣ የሚያስችል ቁመናም የለም ያሉት አቶ ጌታቸው ፌዴራል መንግስቱ ክልሉን ስጋት ላይ ነው ብሎ ካመነም እኛን ጥያቄ መጠበቅ አያስፈልገውም ሲሉ ተደምጠዋልም። እንደ ጊዜያዊ አስተዳደሩ ዋነኛው ኃላፊነታቸው በክልል ጦርነት ማስቀረት መሆኑን የተናገሩት አቶ ጌታቸው ኑ እንቅጠም እያሉ የሚፎክረው አካል አደብ ለማስገዛት የፌዴራል መንግስቱ መግለጫ መስጠትም ሌሎች ከጊዜ በላይ መሄድ ያለ የሚያስከትሉባቸው እንቅስቃሴዎች ካሉ የኔ ግብዣ ያስፈልገዋል የሚል እምነት የለኝም ሲሉ ተደምጠዋል። አቶ ጌታቸው በዚህ ወቅት የፌዴራል መንግስት እርምጃ መውሰድ እንዳለበት ያነሱት ሀሳብ ጦር ያዝምት ማለታቸው እንዳልሆነ ጠቅሰውም ወደ ጦርነት ለማምራት የሚያንዣብብ ያሉትን ሂደቶችን ለማስቀረት ሁሉም አይነት እርምጃዎች መወሰድ እንዳለባቸው አምናለሁ ሲሉ ተናግሯል። በትግራይ ክልል የሚከሰቱ አለመረጋጋት ክልሉን ብቻም ሳይሆን አገሪቱን ሰላምና ደህንነት አደጋ ላይ የመጣል አቅም እንዳለው ተጠብቀዋልም የትግራይ ክልል ባለፉት አራት ዓመታት ከፍተኛ ችግር ውስጥ የማሳለፉን ያስታውሱ አቶ ጌታቸው ከማንም በላይ ሰላም የሚያስፈልገው ክልል ነው ሲሉ ተደምጠዋል። በጦርነቱ ትርፍ እናገኛለን የሚሉ የተወሰኑ የጥቅም የተሳሰሩ ኃይል የትግራይ ህዝብን ሰላም አደፍርሰዋል በማለትም ከሰዋል። በኢትዮጵያ መንግስት ላይ ይሁን በትግራይ ህዝብ ላይ የቆየ ቂም ያለው ሁሉ ይህን አጋጣሚ ተጠቅሞ የትግራይን ህዝብ ወደ ባሰ መከራ ሊያስገባው የሚችልበት ርብርብ እያደረገም ይገኛል። በተግባር የሚታየውን ስቃሴ ይህ ነው ሲሉ ተደምጠዋል። በትግራይ ውስጥ ከሚፈጠረው ትርምስ እናተርፋለን የሚሉ አካላት እንዳሉ በመግለጫቸው እየጠቀሱም ሲሆን በዚህ መካከል አንዱ የኤርትራ መንግስት እንደሆነ ማውቃለሁ ሲሉ ከሰዋል። በተወሰነ ደረጃ እዚህ ትርምስ ውስጥ እንድንገባ በማድረግ ረገድም ይሄ ቡድን ማለትም የኤርትራ መንግስት ለመጥቀም እንቅስቃሴ የሚያደርጉ አካላት እንዳሉም አውቃለሁ ሲሉ ተደምጠዋልም። የኤርትራ መንግስት ፖለቲካችንን ከማመስ አንጻርም አስተዋጽኦ ብቻም ሳይሆን በተግባር ክልላችን የጦርነት ቀጠና ለማድረግ ያለውን እድል እየሰፋ የመጣበት ሁኔታ ላይ ነው የምንገኘው ሲሉ ተናግረዋልም። ክልሉ በፍጹም ጦርነት ማስተናገድ እንደማይችል የገለጹት አቶ ጌታቸው የክልሉ ወጣት ለእንደዚህ አይነት ርካሽ ተግባር ዝግጁ አይደለም ሲሉ ተናግሯል። በእርግጠኝነት መናገር የሚችለው የትግራይ ወጣት ሊዋጋ የሚችለው በሌላ አካል ጦርነት ከታወጀ ብቻ ነው። ከዚህ ውጭ የገሌን መንበር ለማዳን ብሎ መስዋዕትነት የሚሆን ወጣት የለም ብለዋል። ታዲያ የክልሉ ህዝብ ሰላም እንደሚፈልግ እርሳቸውም እንደሚደግፉት የጠቀሱት ርዕሰ መስተዳድር አቶ ጌታቸው ወጣቱ ሰላምን ስለሚፈልግ ዘጠና በመቶ ህዝቡ እኔን እና መስተዳደሩን ይደግፋል ሲሉም በዛሬው ጋዜጣዊ መግለጫቸው ላይ ተናግረዋል።